ብር ስታ የሰገልክችሰራፈገል ነበር። አሰላሙ አለይኩም ራቱላይ በረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ። ለአኖሬ እደውልለታለሁ። በነገራችን ላይ ቀን የሰራውን ። እንዲሁን እንደሚለየን ይፈልጋል። ዞሮ ዞሮ እስኪ ሊደውልለት እና እንዴት አሰብክ ብዬ ልጭሁበት። ምን እንደሚለይ ብቻ አላውቅም፣ ምን እንደሚለይ ማለት ነው። አሎ፣ ሰላም አለይኩም። ወአለይኩም ሰላም፣ እንዴት ነህ?

እንደው እንዴት ሀሳቡ መጣልህ? ግን እንዴት ሀሳቡ መጣልህ? ያሰብካ ልጅ አለች? እንደው ስለ እንዴት ሀሳቡ ያሰብካ ልጅ አለች? እንዴ ነው ግርም። ምን አልከኝ? ግርም ማለት ነው አይ እኔ እኮ የኤሞ ፕሮፋይል ነው ማለት ነው። አንድ ሰው የውስጤን የሚረዳልኝ ባገኝ ይላል። ያው ውስጤ ሲከነክነኝ ሰንብቶ አሁን ደግሞ ኤግዛክትሊ ልጅቱን ነው ያኗዋ። እኔ እኮ በምን ሀሳቡ እንደመጣልህ ነው ለምን እን ሳቡ እንደመጣል እኔ ግን አስዬ ሰላ አላደንቃት አላልኩም። እውነት ማለት ነው አንጀቴን ነው የበላችኝ። ለምን እንደሆነ ታውቃለህ? አንተን አለማስከፋት ስትል ውሸትህንም ሁሉንም ልትቀበልልህ። ወላሂ እኔ እንጃ ያኔ መልካም ሰው ናት ወላ ሲጠና ማለት ነው እኔ ሁኜ ኑሮ ግን እንዲህ ነበር ማጠናገር። የሷ ላይ ቢሆን ራሱ ማለት ነው። እና ሆ ፍየል ከመድረሷ ቅጠል መበጠሷ አለ። ካሜራውን አብረታት እንደው ላይ ላይ እንደው እኔኮ አሳቡ እንዴት እንደመጣልህ ነው እኮ እኔኮ አሳቡ እንዴት እንደመጣልህ። እኔ ለአባትህ ብደውልለት ራሱ አላነሳልኝ ያለው ብቻ ማለት ነው። አባትህን አባትህን ውሸት ግዴለው፣ ለቪዲዮ ግዴለው፣ ስምን አወራን ግዴለው፣ እንዲያኗርን ቪዲዮ አየህለት እንደልለው ብደውል ብደውል አያነሳም ምን አረግ

ፎርጌት አለኛበት ነው ማለት። ፎርጌት ማለት ከእውቀት አንጻር እንግዲህ ፎርጌት ማለት ያው እንዴ ማውጣት ማለት ነው። ፎርጌት በቃ ያልነበረ ነገር ማለት ነው። ያው ፎርጌት ሲያጥር ማስወጣት